የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያንን ሽፋን በማድረግ የተሳሳተ አስተምሮንና ኦርቶዶክሳዊ ያልሆኑ አስተምሮቶችን ለሚያሰራጩ አካላት የቀረበ የውይይት የጥያቄና መልስ ጥሪ ከጠፈር ሚዲያ ከዚህ በታች ስማቸው የተዘረዘረ ሚዲያዎችና መሰሎቻቸው እንዲሁም ተከታዮቻቸው በሙሉ ራ ዮሐንስ 20 ኢትዮጵያ የዓለም ብርሃን፣ ርትህት ተዋህዶ፣ የረር ተራራ ድምጾች፣ የኢትዮጵያ ትንሳኤ፣ ኢትዮጵያ የዓለም ብርሃን፣ ትጉሃን መማክርት፣ ኢትዮጵያ የዓለም ወገሽ፣ ርትህት ሃይማኖትና መሰሎቻቸው ባለሚዲያዎችና ተከታዮቻቸውን የሚያሳትፍና ለጥያቄዎቻችሁ መልስ የምታገኙበት የውይይትና የጥያቄ መርሃ ግብር የተዘጋጀ በመሆኑ በውይይቱ በመገኘት ራሳችሁን ከአስተኛ አስተምህሮና ከሳሳተ መንገድ ትመልሱ ዘንድ ጥሪያችንን እናስተላልፋለን በውይይቱም የዓለም ብርሃን ማን ነው? ኢትዮጵያ የዓለም ብርሃን ናትን? የምንጠብቀው ማንን ነው? እና ሌሎች በዚህ ሚዲያዎች የሚሰራጩ መልእክቶችን በማንሳት ሰፊ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሠረት ያደረገ መልስና በተሳሳተ መንገድ ያሉትን ወደ ቀጥተኛው መንገድ የመመለስና ለጥያቄዎቻቸው በቂ መልስ በመስጠት ወደ ቀጥተኛና እውነተኛ አስተምሮ እንዲመለሱ ለማድረግ የሚያስችል የውይይት መድረክ መዘጋጀቱን እንገልጻለን። የመርሃ ግብሩ አዘጋጅ ጠፈር ሚዲያ። ጠፈር ሚዲያን ሰብስክራይብ በማድረግ ውይይቱን ይታደሙ።